የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርሶቹ እናስደምጣቸዋለን። ኢትዮጵያ የመኖሪያ ቤት ችግር ካለባቸው ቀዳሚ ሀገራት ሶስተኛ ሆነች። ኢትዮጵያ የተፈጥሮ ጋዝ ኤክስፖርት ፕሮጀክትን ሰረዘች። ባንኮች ላይ የተጣለው አስገዳጅ የቦንድ ግዢ እንዲነሳ ተወሰነም። የወንዶች ግርዛት ዝቅተኛ በመሆኑ ኤች አይ ቪ ተስፋፍቷል ተባለም። ፖላንድ የሩሲያና ና ዩክሬን ጦርነት ለመቀላቀል መዘጋጀቷ ተገለጸም።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 በምትኩ የማዕደን ሚኒስቴር የተፈጥሮ ጋዝን ለሀገር ውስጥ ፍጆታ በተለይም ማዳበሪያ ለማምረትና ኤሌክትሪክ ኃይል ለማመንጨት የሚያስችል አዲስ ፕሮጀክት እያጠና መሆኑን ገልጿል። የማዕደን ሚኒስቴር እንደገለጸውም ኢትዮጵያ በተለይም በኦጋዴን ተፋሰስ በካሉብ እና ሂላላ አካባቢዎች ከፍተኛ የተፈጥሮ ጋዝ ክምችት ያላት ሲሆን ይህም ከ50 ዓመታት በላይ ለሚሆን ጊዜ ማዳበሪያ ለማምረት ኃይል ለማመንጨት እና ለተለያዩ የነዳጅ ምርቶች ለማገልገል የሚያስችል እንደሆነ ቢገመትም እስካሁን በጥልቀት አልተጠናም። የጅቡቲ የቧንቧ መስመር ፕሮጀክት መሰረዝ በ2022 ከኦጋዴን የተፈጥሮ ጋዝ አውጥቶ በ767 ኪሎ ሜትር ርዝመት ባለው የቧንቧ መስመር ወደ ጅቡቲ በመላክ በፈሳሽ የተፈጥሮ ጋዝ ወደ ውጭ ለመላክ ታቅዶ የነበረው ፕሮጀክት መሰረዙ ተገልጿል። ካፒታል ተመለከትኩት ያለው ኢትዮጵያ ኢነርጂ አውትሉክ 2025 ሪፖርት እንደሚጠቁመው ለፕሮጀክቱ መሰረዝ ዋነኛው ምክንያት የፋይናንስ ችግር ሲሆን ይህ ደግሞ ኢትዮጵያ ከተፈጥሮ ጋዝ ወደ ውጭ በመላክ ገቢ የማመንጨት አቅሟን ቀንሷል። በአራት መንግስታዊ ተቋማት አማካኝነት በተዘጋጀው በዚህ ሪፖርት ላይ እንደተገለጸው የማዕድን ሚኒስቴር በአሁኑ ወቅት ማዳበሪያ ማምረትን ጨምሮ በሀገር ውስጥ የተፈጥሮ ጋዝን የመጠቀም አዲስ ፕሮጀክት እያጠና ነው ተብሏል። ሚኒስቴሩ የተፈጥሮ ጋዝን ወደ ኤሌክትሪክ ኃይል ለማመንጨት ከኢትዮጵያ ኤሌክትሪክ ኃይል ጋር ለመስራት ፍላጎት እንዳለው ገልጿል። ይህ በተለይ ዝናብ በሌሉባቸው አመታት የኃይል ስርዓቱን ለማመጣጠን ጠቃሚ አማራጭ ሊሆን ይችላል ተብሏል። ኢትዮጵያ በአሁኑ ወቅት በአመት ከአራት ቢሊዮን ዶላር በላይ በሚገመት ወጪ ከውጭ በሚገቡ የነዳጅ ምርቶች ላይ ጥገኛ መሆኗ ይታወቃል። ይህንን ለመቀነስ መንግስት የሀገሪቱን የተፈጥሮ ሀብቶች ለማልማት የሚያስችል ስትራቴጂ በመተግበር ላይ ነው። አዲሱ ፖሊሲ በተፈጥሮ ጋዝ ፍለጋ ላይ በማተኮር ዘርፉም ለኩባንያዎች ክፍት በማድረግ እና ኢንቨስትመንቶችን በማበረታት ላይ ቅድሚያ እንደሚሰጥ ተመላክቷል። ባንኮች ላይ የተጣለው አስገዳጅ የቦንድ ግዢ እንዲነሳ ተወሰነ። ሶስተኛ ስብሰባውን ትላንት ሰኔ 23 ቀን 2017 ዓ.ም ያካሄደው የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በሁሉም ንግድ ባንኮች ላይ የተጣለው አስገዳጅ የቦንድ ግዢ እንዲነሳ ወስኗል። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ እንዳስታወቀው የገንዘብ ፖሊሲ ኮሚቴው ባደረገው ውይይት የተለያዩ ውሳኔዎችን አሳልፏል። ከነዚህም ውስጥ አንዱ ሁሉም ንግድ ባንኮች የረጅም ጊዜ የግምጃ ቤት ቦንድ ትሬዠሪ ቦንድ እንዲገዙ የሚያስገድደው የኢትዮጵያ ብሔራዊ ባንክ መመሪያ እንዲነሳ ያሳልፈው ውሳኔ ተጠቃሽ ነው። አሁን ላይ የመንግስት ገቢ የማሰባሰብ አቅም በእጅጉ በመሻሻሉም እንዲሁም መንግስት የበጀት ጉድለቱን ለማሟላት የውጭና ገበያ ምር የሆኑ የሀገር ውስጥ የመበደሪያ አማራጮችን እየተጠቀመ በመሆኑም በባንኮች ላይ ተጥሎ የቆየውን ይህ አስገዳጅ መመሪያ አሁን ላይ ማንሳቱ ተገቢ መሆኑን ኮሚቴው አምኖበታል ሲል መግለጫው ጠቅሷል። ኮሚቴው ያመነበት ይህ የገንዘብ ፖሊሲ ምክረ ሃሳብ ሌሎች ለብሔራዊ ባንክ ቦርድ ቀርቦ መጽደቁንም መግለጫው አመልክቷል። የወንዶች ግርዛት ዝቅተኛ በመሆኑ ኤች አይ ቪ ተስፋፍቷል ተባለም። በጋምቤላ ክልል የወንዶች ግርዛት ሽፋን ዝቅተኛ በመሆኑ የኤች አይ ቪ ኤድስ ስርጭትን ለመክታት ጫናን ፈጥሯል ተብሏል የወንዶች ግርዛት ኤች አይ ቪ ኤድስን ለመከላከል ከሚረዱ መንገዶች ውስጥ አንዱ ቢሆንም በጋምቤላ ክልል ያለው የወንዶች ግርዛት ሽፋን ግን በጣም አነስተኛ መሆኑን የክልሉ ኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት አስታውቋል። በጽህፈት ቤቱ የዘርፈ ብዙ ምላሽ ዳይሬክቶሬት ዳይሬክተር አቶ አቡላ ድንጉር እንደተናገሩት በክልሉ በወንዶች ግርዛት ዙሪያ በርካታ ስራዎች ሲሰሩ ቢቆዩም አሁንም ሽፋኑ በጣም ዝቅተኛ ነው። በክልሉ የሚታየው ያለመገረዝ ባህል ለዚህ ዋነኛ ምክንያት እንደሆነ ገልጸው የወንዶች ግርዛት ሽፋኑ ከ50 በመቶ እንደማይልቅ ተናግረዋል። ቫይረሱን ለመከላከል ከሚረዱ መንገዶች መካከል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 ማሻሻል የሚያስችሉ የግንዛቤ ስራዎች እንደሚሰሩ ተገልጿል። ኢትዮጵያ የመኖሪያ ቤት ችግር ካለባቸው ቀዳሚ ሀገራት ሶስተኛ ሆነች። በቅርቡ የወጣው ዓለም አቀፍ መረጃ እንደሚያሳየው ኢትዮጵያ በዜጎች የቤት ባለቤትነት አቅም ከመላው ዓለም ከሶሪያና ኩባ ብቻ በመሻል ከግርጌ ሶስተኛ ደረጃ ላይ ተቀምጣለች። የችግሩን አስከፊነት ቁልጭ አድርጎ የሚያሳየው የዋጋና ገቢ ጥምርታ ፒአይአር ሲሆን አንድ ሰው ምንም ሳይበላና ሳይጠጣ ሙሉ ገቢውን ለአንድ ቤት ግዢ ለስንት ዓመት መቆጠብ እንዳለበት ይለካል። በዚህም መሰረት አንድ አማካይ ኢትዮጵያዊ ቤት ለመግዛት የ47 ዓመታት ሙሉ ገቢውን መቆጠብ ሲኖርበት፣ በአዲስ አበባ ያለው ሁኔታ ደግሞ እጅግ የከፋ ሆኖ የ56 ዓመት ሙሉ ገቢን ይጠይቃል። ይህ ቁጥር እንደ ደቡብ አፍሪካ 32 ዓመት ካሉ ሌሎች የአፍሪካ ሀገራት ጋር ሲነጻጽር የችግሩን ጥልቀት ያሳያል። ለዚህ ቆስ እንደ ዋነኛ ምክንያት የሚጠቀሰው የሪል ስቴት ገበያው ትኩረት አብዛኛው ህዝብ ሊገዛው የማይችለውን የቅንጦት ቤቶች ላይ ማድረጉና ለቤት መግዣ የሚሆን የ የረጅም ጊዜ ብድር ሞርጌጅ ስርዓት አለመኖር ነው። ይህ ሁኔታ በቤት አቅርቦትና በፍላጎት መካከል ከፍተኛ ልዩነት እንዲፈጠር አድርጓል። መንግስት ችግሩን ለመቅረፍ እንደ አዲሱ 25/75 ያሉ የቤት ልማት ፕሮግራሞችን ቢያስተዋውቅም በቀደሙት እቅዶች 20/80ና 40/60 የታየው ከፍተኛ መዘግየትና ግልጽነት የጎደለው አሰራር በህዝቡ ዘንድ ጥርጣሬ እንዲነግስ አድርጓል። በማጠቃለያው የኑምቤኦ የ2025 መረጃ እንደሚያሳየው የኢትዮጵያ መኖሪያ ቤት ገበያ ከባድ ቀውስ ውስጥ ይገኛል። በአንድ በኩል የማይደረስ የቤት ዋጋም፣ በሌላ በኩል የመንግስት እቅዶች ሙሉ ለሙሉ መሬት አለመርገጥ እንዲሁም የግሉ ዘርፍ ትኩረት ከብዙሃኑ ይልቅ ለጥቂቶች መሆን ተደማምረው ችግሩን አባብሰዋል። በአዲስ አበባ ለአንድ ቤት የ56 ዓመት ሙሉ ገቢን መጠየቁም ለአንድ ተራ ዜጋ የራሱ ቤት እንዲኖረው ያለው ተስፋ ምን ያህል የደበዘዘ እንደሆነ አመላካች ነው። ይህ የማንቂያ ደውል መንግስት፣ የግሉ ዘርፍና የፋይናንስ ተቋማት ተቀናጅተው ከመሰረቱ ለችግሩ መፍትሄ እንዲፈልጉ የሚገፋፋ ነው። ያለበለዚያ የቤት ባለቤትነት ለሚቀጥሉትም ትውልዶች የማይደረስ ህልም ሆኖ ይቀጥላል ነው የተባለው። ፖላንድ የሩሲያና የዩክሬን ጦርነት ለመቀላቀል መዘጋጀቷ ተገለጸ። ሩሲያ ከሶስት ዓመታት በላይ በዘለቀው የሁለቱ አገራት ጦርነት ባለፈው ሳምንት ከ114 በላይ ሚሳኤሎች፣ ከ1270 በላይ ሰው አልባ አውሮፕላኖች ተካፈሉበት ትልቁን የአየር ጥቃት መውሰዷን ተከትሎ የኔቶ ሀገራት ተዋጊ ጀቶችን ወደ ፖላንድ መላካቸውንና ጦርነቱን ለመቀላቀል በዝግጅት ላይ መሆናቸውን ተናገሩ። የፖላንድ ኦፕሬሽን ኮማንድ እንደገለጸው ተዋጊ ጀቶቹ ከሌሎች የኔቶ አውሮፕላኖች ጋር በመሬት ላይ በተመሰረቱ የአየር መከላከያና የስለላ ስርዓቶች ሩሲያ በዩክሬን ምድር ላይ የማታ ጥቃት ከከፈተች በኋላ ከፍተኛ ዝግጁነት ላይ ይገኛሉ ብለዋል። የዩክሬን ባለስልጣናት እንዳሉት ሩሲያ በአንድ ሌሊት 477 ሰው አልባ አውሮፕላኖችንና 60 የተለያዩ አይነት ሚሳኤሎችን ወደ ዩክሬን አስወንጭፋለች። የሀገሪቱ አየር ኃይል ኢላማውን ከመምታቱ በፊት 211 ሰው አልባ አውሮፕላኖችን በጥይት መጥቶ 225ቱ ጠፍተዋል፣ ማለቱን ተከትሎ ምንም አይነት የሩሲያ ሚሳኤልም ሆነ ሰው አልባ አውሮፕላኖች ወደ ፖላንድ አየር ክልል አልገቡም። ነገር ግን ስጋቱን ለመቀነስ እና የኔቶ አባላት በህብረቱ ሀገራት ላይ ለሚደርሰው ጥቃት ለመከላከል ኤፍ-16 ተዋጊ ጀቶች በተጠንቀቅ እንደሚገኙ ተነግሯል። የዩክሬን ባለስልጣናት በዩክሬን ምዕራባዊ ክልሎች ላይ ከፍተኛ ጥቃት እየተካሄደ ነው ማለታቸውን ተከትሎ ወደ ኔቶ አባሏም ፖላንድ አየር ክልል የሚገቡ ድሮኖችና ሚሳይል ኃይሎችን ለመከላከል በሚል በከፍተኛ የጂ ኃይል የማንቀሳቀስ አቅሙ ሰፊ የውጊያ ራዲየስና የጠላት አውሮፕላኖችን በሁሉም የአየር ሁኔታ ሁኔታዎች የመለየትና ና የማሳተፍ ችሎታ በአየር ፍልሚያ ውስጥ አስፈሪ ኃይል የሆነው ኤፍ-16 ተዋጊ ጀት በዝግጅት ላይ እንደሚገኙ የዘገበው ኒውስዊክ የዜና ወኪል ነው። 31 ሺህ የእስራኤል ህንፃዎች በኢራን ሚሳኤል መውደማቸው ተገለጸ። በኢራን ጥቃት እስራኤል ውስጥ 31 ሺህ ህንፃዎች ወድመዋል ተብሏል። ለ12 ቀናት በቆየው ጦርነት 4 ሺህ የእስራኤል ተሽከርካሪዎች ከባድ ጉዳት እንደደረሰባቸው ተገልጿል። ኢራን ባሶነት ጨፈቻቸው የባላስቲክ ሚሳኤሎች ዋና ከተማዋ ቴላቪቭን ጨምሮ ትላልቅ የእስራኤል ከተሞች ከባድ ጉዳት አስተናግደዋል ተብሏል። የሟቾች ቁጥር አልተገለጸም። ቢያንስ 935 ኢራናውያን በእስራኤል ጥቃት መገደላቸውን የኢራን ፓርላማ ቃል አቀባይ አስጋር ጃንግር ተናገሩ። ከሟቾች መካከል 132 ሴቶች፣ 38 ህጻናት እንደሆኑ ቃል አቀባይ አስረድተዋል። ጃንግር በእስራኤል እና በኢራን መካከል በነበረው ጦርነት ከሰው ህይወት መጥፋት ባለፈ የኒውክሌር ጣቢያዎችን ጨምሮ ከፍተኛ የመሠረተ ልማት ውድመት መድረሱን ገልጸዋል። ለ12 ቀናት የቆየው ይህ ጦርነት ባለፈው ሳምንት በተኩስ አቁም ተቋጭቷል። ትራምፕ ቲክቶክን ለመግዛት የሀብታም ሰዎች ቡድን አለኝ ሲሉ ተደመጡም። ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ ውስጥ የክልከላ ቀን የሚጠብቀውን የቲክቶክ ቪዲዮ ማጋሪያ መተግበሪያ ብሔራዊ ደህንነትን አደጋ ላይ ይጥላል በሚል ከመዘጋቱ በፊት ያለውን ስጋት ለመቅረፍ ገዢ አለኝ ሲሉ ተደምጠዋል። በፎክስ ኒውስ ቃለ መጠይቅ ላይ ትራምፕ መተግበሪያውን ለመግዛት ፈቃደኛ የሆኑ በጣም የሀብታም ሰዎች ቡድን እንዳላቸው ተናግረዋል። ከሁለት ሳምንት በኋላ እነግራችኋለሁ ሲሉም አክለዋል። ሻጩ ከቻይና መንግስት ይሁንታ ያስፈልገዋል። ነገር ግን ትራምፕ ለፎክስ እንደተናገሩት ፕሬዚዳንት ጂጂንፒንግ ያደርጉታል ብለው እንደማያምኑ ተናግረዋል። በዚህ ወር ትራምፕ የቲክቶክን ለአሜሪካዊ ባለሀብት ወይም ኩባንያ እንዲሸጥ የሚያስገድደው ህግ ተግባራዊ ከመሆኑ እንዲዘገይ ለሶስተኛ ጊዜ አራዝመዋል። በመጨረሻው ማራዘሚያ የቲክቶክ ኮላጅ ኩባንያ ባይት ዳንስ መተግበሪያውን እስከ ሴፕቴምበር 17 ለመሸጥ ስምምነት ላይ እንዲደርስ ይጠበቃል።